ሰላም ወዳድ አድማ ተመልካቾቻችን የባከነች ነፍስ ክፍል 11 ከሆስፒታል አልጋ ላይ ራሴን አገኘሁት እናቴ ላይ ጨክኖ አፈር ማልበስ ክፉኛ ሰቀቀን ሆኖብኝ ነበር። ነገር ግን ድካም፣ ሐዘን፣ ብስጭትና ረሃብ ተደማምረው እራሴን እንድስት ስላደረገኝ እጅግ የምሳሳላት እናቴን እንደ ወግ አልቅሼ መቅበር ተስኖኝ በቀብሯ ማግስት ራሴን ስቼ ለሕክምና በገባሁበት ሆስፒታል ውስጥ ነቃሁ። መጀመሪያ ላይ የአባቴ መጥፋት የሄደበት የገባበት አለመታወቁ ክፉኛ ያስጨነቃት ነበረ። ምናልባት ሰዎች አደጋ አደርሰውበት እንዳይሆን ብላም ተሰጋ ነበረ እውነታው ግን አባቴ በእድሜ እጅግ ከምታንሰው እንደውም እንደ ሰዎች አባባል ከእኔ እኩያ የምትሆን ሴት ፍቅር ይዞት ቤት ንብረቱን በትኖ ከእሷ ጋር መኮብለሉን ስትሰማ በድንጋጤ ከነበረችበት ግፊት ጋር ተደማምሮ ለሞት ዳረጋት አሁን በህይወት ለመቆየት ምን ምክንያት ይኖረኛል? ህይወት ራሷ በሐዘኔ ዳንኪራ ልትመታ በለቅሶዬ ጭቃ አብኩታ ለቤቷን ጭቃ አብኩታ ቤቷን ልትሰራ የኔ ውጣ ውረድ እንደ ኮሜዲ ፊልም ልትቆማኩሙ ስቃይና ሐዘንን ለግሳ ለዚች ጠማማ ዓለም ካስረከበችኝ በኋላ ግላጭ ተስፋ እንደማትሰጠኝ ልቦናዬ ከተረዳ ሰንብቷል። እየሩስ ካጠገቤ ነበረች። መንቃቴን ስትመለከት በፍጥነት ሄዳ ዶክተሯን ጠርታ መጣች። እንዴት ነሽ? ምን እየተሰማሽ ነው? ተስፋ መቁረጥና የሞት ጽዋ ለመጎንጨት መጓጓት ነው የሚሰማኝ ብዬ ለዶክተሯ ብነግራት ምንኛ ደስ ባለኝ። ነገር ግን ይህንን ለመርዳት እኔ የቆንኩት ላይ ልትቆም እኔ የሚሰማኝ ሊሰማኝ እንደማይችል ልቦናዬ ስላወቀ ደህና ነኝ በልኳት፣ በእጆቿ ግንባሬን ከነካካችኝና የሙቀት መጠኔን ከለካችኝ በኋላ አሁን ደህና ነሽ፣ ነገር ግን ሰውነትሽ ስለተጎዳ ተጎዳ ፈሳሽ ነገር በብዛት መውሰድ ይጠበቅብሻል። የማዝልሽን መድኃኒት በአግባቡ መውሰድ ይኖርብሻል አለች። ከኢየሩስ ጋር የታዘዘልኝን መድኃኒት ተቀብዬ ወደ ቤት አመራን። አገስቴ ባለቤቷና ከአዲስ አበባ አብረው የመጡት ሰዎች ሐዘንተኞቹን ምሳ ሲመገቡ ደረስን። አብዛኞቹ እኔን ሲመለከቱ በሐዘን ደረታቸውን መምታት ጀመሩ። እየሩስ በፍጥነት ወደ መኝታ ክፍሌ ይዘኝገባች መኝታ ክፍሌ ውስጥ ባማረ ፍሬን የተሰቀለውን የአባቴን ፎቶግራፍ ስመለከተው የንዴቴና የበቀልን ስሜት በደም ስሬ ውስጥ ይሯሯት ጀመረ። ክፍል 12 ይቀጥላል። ቤተሰብ፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። ሰላም፣ ወደ አድማይ ተመልካቾቻችን የባከነች ነፍስ ክፍል 11። ከሆስፒታል ቪታል አልጋ ላይ ራሴን አገኘሁት እናቴ ላይ ጨግኖ አፈር ማልበስ ክፉኛ ሰቀቀን ሆኖብኝ ነበረ። ነገር ግን ድካም፣ ሐዘን፣ ብስጭትና ረሃብ ተደማምረው እራሴን እንድስት ስላደረገኝ እጅግ የምሳሳላት እናቴን እንደ ወግ አልቅሼ መቅበር ተስኖኝ በቀብሯ ማግስት ራሴን ስጄ ለሕክምና ከገባሁበት ሆስፒታል ውስጥ ነቃሁ። መጀመሪያ ላይ የአባቴ መጽዋት የሄደበት የገባበት አለመታወቁ ክፉኛ ያስጨንቃት ነበረ። ምናልባት ሰዎች አደጋ አደርሰውበት እንዳይሆን ብላም ትሰጋ ነበር። እውነታው ግን አባቴ በእድሜ እጅግ ከምታንሰው እንደውም እንደ ሰዎች አባባል ከእኔ እኩያ የምትሆን ሴት ፍቅር ይዞት ቤት ንብረቱን በትኖ ከእሷ ጋር መኮብለሉን ስትሰማ በድንጋጤ ከነበረችበት ግፊት ጋር ተደማምሮ ለሞት ዳረጋት። አሁን በሕይወት ለመቆየት ምን ምክንያት ይኖረኛል? ሕይወት ራሷ ባህዘኔ ዳንኪራ ልትመ

በፍጥነት ሄዳ ዶክተሯን ጠርታ መጣች። እንዴት ነሽ? ምን እየተሰማሽ ነው? ተስፋ መቁረጥ እና የሞት ጽዋ ለመጎንጨት መጓጓት ነው የሚሰማኝ ብዬ ለዶክተሯ ብነግራት ምንኛ ደስ ባለኝ። ነገር ግን ይህንን ለመርዳት እኔ የቆንኩት ላይ ልትቆም እኔ የሚሰማኝ ሊሰማኝ እንደማይችል ልቦናዬ ስላወቀ ደህና ነኝ አልኳት። በእጆቿ ግንባሬን ከነካካችኝና የሙቀት መጠኔን ከለካችኝ በኋላ አሁን ደህና ነሽ፣ ነገር ግን ሰውነትሽ ስለተጎዳ ፈሳሽ ነገር በብዛት መውሰድ ይጠበቅብሻል። የማዝልሽን መድኃኒት በአግባቡ መውሰድ ይኖርብሻል አለች። ከየሩት ጋር የታዘዘልኝን መድኃኒት ተቀብዬ ወደ ቤት አመራን። አገስቴ ባለቤቷና ከአዲስ አበባ አብረው የመጡት ሰዎች ሐዘንተኞቹን ምሳ ሲመገቡ ደረሰን። አብዛኞቹ እኔን ሲመለከቱ በሐዘን ደረታቸውን መንታት ጀመሩ። እየሩስ በፍጥነት ወደ መኝታ ክፍሌ ይዘኝገባች መኝታ ክፍሌ ውስጥ ባማረ ፍሬን የተሰቀለውን የአባቴን ፎቶግራፍ ስመለከተው የንዴቴና የበቀልን ስሜት በደም ስሬ ውስጥ ይሯሯት ጀመረ። ክፍል 12 ይቀጥላል። ቤተሰብ፣ ላይክ ሰብስክራይብ እያደረጋችሁ አበረታቱን።